ይደውል ይመዝገቡ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሁሉም ሰላም፣ እኔ ደህና ነኝ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ ለጀማሪዎች የሚሆን ነው። ከአሁን በፊት ምንም አይነት ትምህርት ያልተማራችሁ አማርኛ መማር የምትፈልጉ ልጆች የት ነው መጀመሪያ ያለባችሁ? እንዴት ነው የምታጠኑት? እንዲሁም ደግሞ ማወቅ ያለባችሁን በመጀመሪያ ነው ቪዲዮ ይዤላችሁ የመጣሁትኝ እንግዲህ አዳዲስ የሆናችሁ ልጆች ካላችሁ ሰብስክራይብ በማድረግ ቻናሉ ጋር ቤተሰብ ሁኑ። ላይክ በማድረግ ለሌሎች እንዲደርሳቸው መተባበር ትችላላችሁ፣ ማድረግም አለባችሁ። ስለዚህ ወደ ትምህርታችን እንሄዳለን። እንግዲህ ብዙ ልጆች የሚከብዳችሁ ወይም ደግሞ ለመጻፍ ለማንበብ የምትቸክሩበት ምክንያት ምንድን ነው? የምትጀምሩበትን አለማወቃችሁ ነው። ስለዚህ አሁን የማሳያችሁ ለምትጀምሩበት የት እንደሆነ እንዲሁም ምንድን ነው ማወቅ ያለባችሁ ከመጀመሪያው የሚለውን ነው። እንግዲህ ከዚህ ላይ ጀላችን የመጣውት በአማርኛ ውስጥ ሰላሳ አራት ዋና ዋና የአማርኛ ፊደላቶች አሉ። እንግዲህ በውስጣቸው ቤተሰብ አላቸው። ነገር ግን ዋና ዋናዎቹ የምንላቸው ሰላሳ አራቶቹ የአማርኛ ፊደላቶች ነው ማለት ነው። ሁላችሁም ቢሆን ከመጀመራችሁ ሀሁ ሂ፣ ሃ እያላችሁ ከመቁጠራችሁ በፊት የመጀመሪያ የመጀመሪያዎቹ ፊደል ማወቅ ይኖርባቸዋል ማለት ነው። እነዚህን ማወቅ ከቻላቸው ቀጣዩ በጣም ቀላል ነው የሚሆንላችሁ። መኑኝ ብዙ ልጆችንም በግል በማስተምርበት ሰዓት የማስጠናበትን መንገድ ነው የማሳያቸው። እስከ መጨረሻው በደንብ ተከታተሉ ሀ ለ ሀ መ ሰ ረሰሸ ኦኬ። ከዚህ ላይ ተመሳሳይ ክለር ያደረጓቸው ከዚህ ጋ ለምሳሌ ሰሰ ሁለት አለ፣ ሞክሸ የአማርኛ ፊደላቶች የሚባሉት ሞክሸዎችን ተመሳሳይ ክለር አርጃቸዋለሁ ማለት ነው። ለምሳሌ ከዚህጋር እንደምታዩት ሀ አለ። ከዚህ ጋ ደግሞ ሀመርዋ ወይም ሀ ተመሳሳይ ነው። ከዚህ ጋርም ሀ አለ ማለት ነው። ከዚህ ላይ ደግሞ አለ ከዚህ ላይም አለ ማለት ነው። ስለዚህ ከታች ደግሞ ጸጸ አለ ከታች ማለት ነው። ከዚህ ጋር እንደምታዩት ስለዚህ ተመሳሳይ ከለራ ያለጓቸው ሞክሼ ፊደላቶችን ነው ማለት ነው። ኦኬ እንቀጥል። ደግምላችኋለሁ ሀ ለ ሀ መሰረሰሸ ኦኬ። ከዚህ ላይ የምታዩት ያው ሃ ኤ ሃን ይወክላል። ኤል ኢ ለን ይወክላል። ኤች ኤ አሁንም ከዚኛው ጋር ተመሳሳይ ነው። ኤም ኢ መን ይወክላል እንደምታዩት ኤስ ኢ ሰን ይወክላል። ከዛ አር ኢ ረን ይወክላል እያለ ይቀጥላል ማለት ነው። እንግሊዝኛዎቹ አማርኛዎቹን የሚወክሉት ናቸው ማለት ነው። እንቀጥል ቀ በ ተ ቸ ሀ ነ

አሁን ደግሞ ወደ ታች እናነባችኋለን ማለት ነው። አሁን ብዙዎቻችሁ ወደ ቀኝ ወደ ቀኝ በምታነቡበት ሰዓት የሸምድዳችሁት፣ ነገር ግን በግል በግል ስትጠየቁ አትይዙትም ማለት ነው ወይም ይከብዳችኋል። ሶ በተቃልት በተለያየ ዳይሬክሽን፣ በተለያየ አቅጣጫ ማንበባችሁን ማረጋገጥ አለባችሁ ማለት ነው። ኦኬ ሀ ቀ

አ ሸአ ደፈ ኦኬ። በደንብ መያዛችሁን ለማወቅ እራሳችሁን መፈተን ያስፈልጋል። ስለዚህ ወደ ቀኝ፣ ወደ ግራ። ወደታችን ታችና ወደ ላይ እያደረጋችሁ በደንብ ማወቃችሁን ማረጋገጥ ያስፈልጋል ማለት ነው። ከዚህ በኋላ በጣም ቀላል ስለሚሆንላችሁ፣ ይቺ ሀ ይቺ ለ ኦኬ። ጊዜ ሰጣችኋለሁ እናንተ ትመልሳላችሁ፣ ከዛ እኔ ነግራችኋለሁ ማለት ነው። ይቺ ሃ ካላችሁ ልክ ናችሁ። ይቺ መ ይቺ ሰ ይቺ ረ ከዛ ሰ ከዛ ሸ በጣም ጥሩ። ልክ እንደዚህ ካላችሁ በጣም ልክ ናችሁ። እንቀጥል። ቀ ከዛዝ በ በጣም ጥሩ ከዛ ተ ኦኬ ኦኬ፣ በጣም ጥሩ ከዛ ቸ ኦኬ፣ ልክ ናችሁ ካላችሁ። ከዛስ ሀ ኦኬ፣ ከዛ ነ ኦኬ፣ ከዛ ኘ ኦኬ መጨረሻ አ በጣም ጥሩ እሺ። ከእኔ ጋር አብራችሁ ትላላችሁ ማለት ነው፣ ካላወቃችሁት እሺ። ይችኛዋ ከ ካላችሁ ልክ ናችሁ ማለት ነው። ከዛ ሀ ኦኬ፣ ከዛ ወ ወ ካላችሁ ልክ ናችሁ። ከዛ አ የችኛዋ ሁለት አይነት አለ። እቺ አይኑ አ ማለት ነው። እሺ ቀጣይ ዘ ካላችሁ ልክ ናችሁ። አሁንም ማለት ነው። ከዛስ በትክክል። ከዛ የ ካላችሁ ትክክል ናችሁ ማለት ነው። መጨረሻ ላይ ደ ደ ናትች ደግሞ ደ ትባላለች ማለት ነው። ከደላይ ደግሞ ከላይ ቅጥያ ስናደረግባት እና አግድም ሰረዝ የችማን ትባላለች? ጀ ካላችሁ ልክ ናችሁ። ከዛ ገ ገ ካላችሁ ትክክል ናችሁ። ቀጣይ ጠ ጠ። በጣም ጥሩ። ከጠላይ ደግሞ ከታች ከስር ቀለበት ነገር ስናደርጋት ይቺ ማን ትባላለች? ጨ ጨ ካላችሁ ትክክል ናችሁ ማለት ነው። ከዛ ይቺ? ይቺ ትከብዳለች፣ ብዙዎቻችሁን ትከብዳለች። ቺ ማነች? ጠ ትባላለች አይደለም። ለመያዝ ከከበዳችሁ ለምሳሌ ጠ ጠጠሰ የሚለውን ስንመሰረት ይችን እንጠራት አለ ማለት ነው። ከሆነ ልክ ናችሁ ማለት ነው። ከዛ ይቺ ጸ ፀ ትባላለች። እች ፀ በጣም ጥሩ። ይችስ ማን ትባላለች? ኦኬ። ይችማ ለዚችኛዋ ጓደኛ ጸ ትባላለች። ተመሳሳይ ናቸው ማለት ነው። ተመሳሳይ ከለር የሚያደርጉት ለዛ ነው። ጸ። ኦኬ። ከዛ ይችስማን ትሆናለች? ፈ። ኦኬ ፈ ከሆነ ልክ ናችሁ ማለት ነው ያላችሁት። ኦኬ መጨረሻ ላይ ሁለት የቀሩን ፊደሎች፣ ይቺ ማነች? ፐ ፐ ትባላለች ማለት ነው። ፐ ኦኬ ከዛ የመጨረሻዎች ቨ ካላችሁ ልክ ናቸው ማለት ነው። ቨ ቨ ኦኬ እሺ ቤተሰቦች እንግዲህ እነዚህን በደንብ አድርጋችሁ እየመላለሳችሁ ቪዲዮን ያቆማችሁ እንዲሁም በደንብ እስከሚገባችሁ ድረስ እነዚህን በደንብ ማወቅና መሸምደድ አለባችሁ። ይህ ቪዲዮ ለጀማሪዎች ነው እንደነገርኳችሁ። እነዚህን ካነበባችሁ በኋላ፣ እነዚህን በደንብ ካወቃችሁ በኋላ ቀጣይ ደግሞ የሚሰራላችሁን በኮሜንት አሳውቁኝ። ከዚህ ቪዲዮ ላይ በምናስተዋውቀው ስልክ የደውላችሁ ማግኘትና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 በግልና በግሩፕ እያስተማር እንገኛለን። የተማገርሁ የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።